እንግዲህ ኻሊብ ቲናን በሽጉጥ ተኩሶ ድፍት ታደረጋት። ቲና ለኻሊብ ሰበብ ሆነችበት። ኻሊብ በፖሊስ ቁጥጥር ስር ተያዘ። እጅግ በጣም ያሳዝናል። የአባባ ልፋትና ቲናን ማስተማር አለብኝ ያለው ቃሉ ፈረሰ። አባባ ሁለ ነገሩን የኔ ልጅ እንዳበላሸብኝ ነው። ምንም ነገር አስተካክሎልኝ አያውቅም። እኔ ሳስተካክል እሱ እያበላሸ መከራ ሆነ፣ በማለትም በእጅጉ እየተናደዱ ይገኛሉ። ትሁትም እኔም ብዬ ነበር ኻሊብ በፍጹም ተረጋግቶ እንደማይቀጥል ወይም ደግሞ እያስመሰለ ነገሮችን መጋፈጥ እንደማይችል አውቅ ነበር፣ ግን ደግሞ በምችለው መክሬው እሽ ብሎኝ ነበር። አሁን ግን ነገሩን ሁላ አበላሸው። እስከ መጨረሻው እስር ቤት መግባቱ በዚች በማትረባ በቆሸሸች ሴት እጅግ በጣም ያሳዝናል። ምናው ደህና ሰው ቢሆን እንኳ ደህና ሰው ገሎ ቢሆን ችግር የለውም። በዚች በቆሸሸች በተጨማለቀች የእሷን ሀጽያት ማጠብ አለች ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ኻሊብ ያልጠበቀው ነገር ስሜቱን ባለመቆጣጠሩ ትልቅ ነገር አበላሽም። ኻሊብ ስሜተኛ ሆኖ ቲና ላይ ተኮሰባት። ቲናም እዛው እፊቱ ፈርጣለች። እናም ተኩሱን የሰሙት ጎረቤቶች እየሮጡ ሲመጡ ቲና ላይ ነበረ። ቲና እዛ ሳሎን ድፍት ብላ ስትታይ በጣም ጎረቤቶቹ ተገረሙና ለፖሊስ በመደወልም አንዱ ሂዶ ሹክ ብሎም ፖሊስ እንዲመጣ አደረገ። ፖሊሱም ድንገት ኻሊብን ሊያመልጥ እንኳ አልቻለም። እጅ ከፍንጅ ይዞ ወደ እስር ቤት አስገባው። አሁን ላይ ቲና በእርግጥ በህይወት የመኖሯና አለመኖሯ የሚረጋገጥበት ነገር የለም። ግን ደግሞ በጣም ተጎድታ ፖሊሶቹም እያንዘፋዘፉ ወደ ሆስፒታል ወስደዋታል። ኻሊብን እስር ቤት አቆይተው ይሄ ነብሰ በላ ነው በማለትም ተ ፈረደበት ሌላው ደግሞ አባባ አሁን በእርግጥ ከቤት ውስጥ ስለሌለ ኻሊብ ይሄን ማድረጉን አልጠበቅም ኻሊብ ስሜታዊ ሆኖ ቲናን ድፍት ያደረጋት በምን ምክንያት ነው የሚለው ቲና ያንን የማይረባ መጨረስ አለብኝ ብላ ለዳኔ ስታወራ ሳማት፣ የማይረባው ማን ነው በማለትም ሽጉጡን አዘጋጅቶ ጠበቃት። በእርግጥ ይህን የሰማው ዳኔ ደንግጦ ነበረ። እሱን አስወግዳ እሷ የንብረቱ ባለቤት መሆን እንዳለባትም ራሷን አሳምና፣ አይ ይሄ ነገር ወንጀል ነው፣ ነገ ጧት ተጣርቶ ደግሞ እሱ ቢሞት እሱ ስለሞተ ያንች ገንዘብ ይሆናል ማለት አይደለም አላት ዳኔ። እሷ ደግሞ አዎ ይሆናል። እንዴ ለመውረስ እኮ ሚስቴ የባሏን ለመውረስ ልጅ መኖር አለበት። ሴላትም እንደዛም ካልሆነ ይህ ሀሴትም ቢሆን አጽፌ በምፈልገው ነገር አገኘዋለሁ። ካልሆነ ደግሞ በግድ አለችው። ይህ እኮ ትልቅ ወንጀል ነው። አሁንም በሀሴት አጽፈሽ፣ ሰርቲፊኬት ወይም ደግሞ የኔ ነው ይግባይ በማለት ችግር ነው ሲላት፣ ታዲያ ምን ችግር አለው እኔ እኮ ገንዘቡን አንተ ጋር ልኖርበት ነው። ስለዚህ ከአንተ ወልድና የኻሊብ ልጅ ነው እላለሁ አለችው። ይገርማል። እንግዲህ ፈጣሪ ያውቃል። እኔ እንደዚህ ሁለተኛ ጥምዝምዝ ያለ ሕይወት ውስጥ መግባት አልፈልግም፣ እባክሽን ቲና አላት። ቲና ግን በፍጹም ልትሰማም ሆነ ልትረዳውም አልቻለችም። ዳኒ በእርግጥ ለአባቧ ቃል ገብቷል። አባቧም እስከዛሬ ዛሬ ከቲና ጎን ነበር። ከዛሬ ደግሞ ከእኛ ጎን መሆንህን የምታስመሰክርበት ጊዜ ነው በማለትም ለዳኒ ነግሮት ነበረ። ዳኒም አሁን የአባቧን ቃል ለመሙላት ተፍ ተፍ እያለ ነው፣ የቲና ወዳጅ መስሎ። ቲና አሁን ብቻዋን ቀርታለች። እስከዛሬ እስከ ዛሬ የምትተማመነው በዳኒ ነው። ሁሉንም ነገር እያደረገች ያለችው ዳኒን ብላ ነው። እናም አላማዋን፣ ፍላጎቷም ወደፊት አብረው የሚኖሩ አይነት ስሜት ነው የሚሰማት። ነገር ግን እሷ ያሰበችው ሌላ የሆነው ሌላ ነው። ኻሊብ እንግዲህ ንደታዊ በመሆኑ ብዙ ነገሮችን ተስተካከሉልኝ እያለ አባባ ብዙ ለፍቶ ብዙ መንገድ ሄዶ ሲያበቃ እሱ ያበላሻል። ይህንን በማድረጉ አባባ ራሱ ትልቅ ወጥመድ ውስጥ ወይም ደግሞ በሕግ ተጠያቂ እንደሆነም ምንም ጥርጥር የለውም። ምክንያቱም ልጅህ ሰው ገሏል፣ አንተ ራስህ ተጠርጣሪ ነህ በማለትም ተያዘ። ዳኒ በሰዓቱ እባካችሁን አባባ የሚያውቀው ነገር የለም እሱ እቤት ውስጥ አልነበረም በማለትም ለፖሊሶቹ መመስከር ጀመረ። ቢሆንም ልጁ እጅ ተፍንጅ የተያዘው ራሱ ቤት ነው። ስለዚህ ወንጀለኞች ናቸው አባትና ልጅ። ለምን እስከዛ ከቤት ወጥቶ እንደሄደ እናም እቤት ውስጥ እንደሌለ ማጣራት አለብን ስለዚህ ሲልም ግን፣ እኮ ሷ ወንጀለኛ ናት፣ ብዙ በደል የበደለቻቸው ብዙ ነገር ያደረገች፣ ካሌብ እሷን ሊድመታት ወይም ሊደፋት የቻለው በምን ምክንያት ነው ብላችሁ መጠየቅ አይሻለም? አለ ዳኔ። እንደ ስራችንን አንተ ልትጠይቀን ነው ልትነግረን ነው አለው ፖሊሱም። እንደዛ አይደለም፣ በእናንተ ስራ ጠልቃ እየገባው አይደለም፣ እናንተ አውቃለሁ እያልኩኝ አይደለም፣ ግን ደግሞ ዜና ኻሊብን ለማስወገድ እየጣረች እያለ ኻሊብ ቀድሞ ነቅቶ አስወገዳት። እውነታው ይሄ ነው አለ። ከዛም እሱን አጣርተን የምንደርስበት ይሆናል። ዞሮ ልትገለው ብትልም አስቀድሞ ወደ ህግ መንጣት እና ማመልከት ሲኖርበት፣ እሱ ግን በጉልበቱ ተማምኖ ሴትን ልጅ እንደዚያ አድርጓል። እንዳውም ክፋቱ የቀጣ የጠና ነው ሲባልም ዞሮ ፍትህ ባለበት ጊዜ ፍትህ መሰጠት አለበት። ለማንኛውም ቲና አባባንም አግታ ነበረ። አባባ እዚ ቤት ያልመጣው ስለፈራና ሌላ ነገር እንዳታደርገው ስለፈለገ ነው። ኻሊብን ትጎዳለ ብሎ ባልጠበቀበት ሰዓት እሱ ደግሞ ከሷ መደበቁ ነበረ እሷ ደግሞ ይሄው ይህንን ሴራዋን ሲያቀባት አባባንም ሞቷል ብላ እንዲሁም ደግሞ የቀብር ስነስርዓት ይፈጸም ብላ የውሸት ሰርቲፊኬት ያጻፈ ሴት ናት በማለት ዳኒ ያንን ወረቀት ሰጠ። ግን ደግሞ በፍጹም ፖሊሶቹ ሊሰሙት አልቻሉም። ይሄን ሁሉ ዝም ብላችሁ ስትጓዙ ኑራችሁ፣ አሁን እንደገና ሌላ ችግር እሷ ስትውግር ነው። ከሞተ የሞተ ሰው ዘመድ የለም ብላችሁ ነው እንደዚህ አይነት ነገር የምታደርገው? በማለትም በማለትም ፖሊሱ እንግዲህ አስደናቂ ንግግሩን ለዳኒ መለሳለት። ኻሊብም ዳኒ እንዳለው ነው ሲልም፣ ፖሊስም እጅ ከፈንጅ ይዞ ቀጥላ አለው። አባባ ይሄንን ሲሰማ የመጨረሻ ልቡ ተሰበረ። በሰዓቱ ትሁትና ዳኒ እንዲሁም ደግሞ ኢደን ደብቀውት ነበር። የሆነ ጥሩ ስሜት እያልተሰማኝ አይደለም አላት ትሁቴን። ከዛ እሷም አባባ ምን ነው ራስን ጠብቅ ሁሉ ነገር ሰላም ነው እኛ ጋር አለችው። ታዲያ ኻሊብ ለምን አብሮሽ አልመጣም? እኔ እንጃ ጥሩ ስሜት እየተሰማኝ አይደለም። የሆነ ነገር የተፈጠራል። እንዴት ተውቴ አትደብቅኝ አላት አራባባ ምንም ነገር የለም፣ እስካሁን ደህና ነን አለችው። ከዛም ቀጠለች በል እራስን ጠብቅ፣ ደህና ሁን፣ ደግሞ ልሄድ ካሊብ ጋር አለችው። ግን ለምን አልመጣም ተውቴ አብሮሽ አይ ቴና የምታደርገው ነገር አይታወቅም፣ ና ቤቱን ጥለን መሄድ የለብንም፤ በማለት እሱ ቀረ። እኔ መጣሁኝ። ይህ ነው ያለው እውነታ አለችው። እሺ በቃ አለ። ከዛም ዳኔ ድጋሜ አባባ ጋር ሄደ። አባባ ጋር በእርግጥ ዳኔ ተደነባብሯል። ምክንያቱም ውስጥ የተጨነቀ ዳኔ፣ የተፈጠረ ነገር አለ እንዴ? ሲለውም ምንም የተፈጠረ ነገር የለም አባባ አይ አይ እያለ መቀበጣጠር ጀመረ ቆያተልሽ ምን ሆነሃል ምንድነው የተፈጠረው ችግር አለ እንዴ አለው ምንም የተፈጠረ ነገር የለም አባባ አልኩህ አደል ስለዚህ ሁሉ ሰላም ነው አለ እና ታዲያ የቴናን እያንዳንዱን ወንጀል ተከታተል እና ንገረኝ ብያ አልነበረ ሲለውም ቴና አሁን ላይ ምን እንዳሰበች ባላውቅም እንቅስቃሴዋ ምንም አይደለም ቁጭ ብላለች ዝም ብላ ቤት ውስጥ በእርግጥ ለኻሊብ የሰርቲፊኬቱ ወረቀት እና እንዲሁም ደግሞ አባባን ያልቀበሩ እርማቸውን የሚያወጡ ሰዎች ይምጡ በማለትም ሀሳብ አቀረበችለት። እሱም ለምን ሲላትም ያቀረበችለት ሀሳብ ይውልክ፣ የአባባ ቤተሰቦች ያልሰሙ መሞቱን ብዙ አሉ። ስለዚህ እንደውሎ አድርገን አባባን በሬ ገዝተን ተስካሩን አውጥተን ልናለቅስለትና እርማቸውን አውጥተው ልንሸኛቸው ግድ ነው ብላለች አለው። ይገርማል የእሱ ያጉር ነው አለ አባባ። ታዲያ ካሊብ ምን አለ? ካሊብ ምሽ ነው ያለው ግን መጨረሻ ላይ ደግሞ ይውል ካሊብ አባባ የወንድ ልጅ ጉዲ ከኋላ ነው የሚመጣው እና ምናልባት ነገ ጧት አባቴ ነው ወይም ደግሞ ሚስቴ ናት ብላ የምትመጣ ሴት ልትኖር ትችላለች እናም ገንዘቡን በሙሉ በስምህ አዙር አለችው። ኻሊብ ምን ማለት ነው ደግሞ ይሄ? ከእኔ ውጭ ሌላ ልጅ እንደሌለው አባባ ምንም ጥርጥር የለውም። ተኔ የደበቀውም ደግሞ ሌላ ሴት የለችውም። ስለዚህ ሲላትም ስለዚህ ሳይሆን ብዙ ጊዜ ወንዶች ከኋላ ነው ሲሞቱ፣ የሆነ ነገር ሲሆኑ ነው እንደ ጉዳቸው የሚወጣው። ስለዚህ ነግር ያለው ኻሊብ አለችው አለው። ይገርማል ተአምረኛ ናት አለ አዎ አባባ ቀጠለና እሺ ኻሊብ፣ ምን አለ ኻሊብ? አሁንም በስም አዞሩ ተስማምቷል። ለምን? አይ ያው እሷ እየተጫወተች ስለሆነ እሱም አውቆ እየተጫወተባት ነው አለ። አሁን ጥሩ ተጫዋች ሆኖልኛል ማለት ነው አለ አባባ። ስለዚህ ያለው ነገር ይሄ ነው። ከዛ ውጭ ወደ ውጭ ወታ እየተንቀሳቀሰች አይደለም በእርግጥ ቲና ያደረገች ያለችው ነገር በስልክ እኔ ጋር ደውላን እና ካሊብ ቁጭ ባልንበት ሰዓት ነበረ እና ምን አለች፣ እኔም ለካሊብ ላውድ አድርጌ ሳሰማው ኤው ልክ ያንን የማይረባ እንጨርሰዋለን እጨርሰዋለሁ አለች አለ። ማንን ነው እሱን ካሊብ ና አንተንማ፣ ሞቷል ብላ ነው የምታምነው። ስለዚህ ይገርማል። ልጄን እንዳጎዳው ሲልም በፍጹም አጎዳውም ከዚህ በኋላ እኔ ሁላችሁንም ይቅር ብዬ ሰላም አውርጄ የራሴን ህይወት መኖር ነው ምችል ምፈልገው አባባ አለው። አባባም እውነት ልጅ ያደገኛ ሆነሃል ተልብ እናመሰግናለን አለው። አይ አሁን ላይ ከቲና ልጠብቃችሁ ግድ ነው፣ የበደልኳችሁን በደል መካሻይ ነው። ስለዚህ አደርገዋለሁ አባባ አለ። እሱም እሽ በማለት አባባም ተስማማ። አሁን ትሁት እንግዲህ ኻሊብን አስወግደዋለሁ የሚለውን ስለሰማች ሰውነቷ ሁላ ሰቅቅቅ አለ። ቲናም መጣች እንደለመደችው ዘው ዘው እያለች ኻሊብ ያንን ሲሰማ ተዘጋጅቶ ነው የጠበቃት ዳኔ ደግሞ ወደ አባባ ሲሄድ የተፈጠረውን ነገር በጣም ለምን ለውዳርግ ያሰማው እያለ እየተሰማው ነበረ። በዛን ሰዓት ትሁትም ደንግጣ ድርቅ ብላ ቀረች። አሁን ላይ ያንን አቅዳ እንግዲህ ለዳኔ ታወራች በኋላ ዘው ዘው እያለች እቤት ውስጥ መጣች። ፈርዶባት። ከዛም ግብት ስትል ኻሊብ የማታቀው ሌላ ኻሊብ ሆኖ ጠበቃት። ሽጉጡንም አንስቶ ግንባሯ ላይ ሲተኩስባት እሱን ነገር ዘወር አድርገው ምን እያረክ ነው አለችው። ቻናሉን ሰብስክራይብ እያረጋችሁ